ሰላም እግዚአብሔር ይብዛላችሁ በእያላችሁበት፣ ውድ ኖህ መርከብ ሚዲያ ቤተሰቦቼ እህቶች፣ ወንድሞች እንደምን ቆያችሁ? እንዴት አላችሁ? እግዚአብሔር አምላካችን ድጋሚ ስላገናኘን ስሙ ይክበር ይመስገን። ውድ ኖህ መርከብ ሚዲያ ቤተሰቦቼ፣ እንደተለመደው በዛሬው የኖህ መርከብ ሚዲያ ቆይታችን ከኔ ጋር ቆይታ የምናደርገው ከባለፈው የዮሐንስ ራእይ ምናልባትም በአርጀንቲና ላይ ተከስቶ የነበረውን ክስተት እናስታውሳለን። አርጀንቲና በአንድ ወንዝ ወይም የአንድ ወንዝ ውሃ ወደ ደምነት መቀየርን መነሻ አድርገን ብዙ ነገሮች እየተናፈሱ እንደነበርና ብዙ ነገሮች ሲባል እንደነበረ በተለያየ ማህበራዊ ሚዲያ ላይ ማድመጣችን ይታወሳል። ታዲያ እንደ ኖህ መርከብ ሚዲያም እኔ የማውቀውን ነገር ያነበኩትና የተረዳሁትን ነገር እናንተ ያ ጉዳይ ምን ማለት ነው ያ ወንዝ ላይ ያለው ውሃ ወደ ደምነት ስለተቀየረ የዮሐንስ ራእይ ተፈጸመ ማለት ነው እውነት ለዛ የሚጠቀስ ወይም የሚነገር ቃል ነውን በሚል ሰፋ ያለ ቆይታ ማድረጋችን ይታወቃልና፣ ከዛም መለስ በተከታይ ደግሞ እንደዚሁ ደግሞ በዚህ በራእየ ዮሐንስ ምዕራፍ 16 ላይ ያሉትን እግዚአብሔር መልአክ እንግዲህ ሰባቱን የመቅሰፍት ጽዋዎች ያፈሰሱባቸው ቦታዎች አሉ። በወንዝ ላይ እየፈሰሰ ነበረ። በአውሬው ራስ ላይ እየፈሰሰ የቁጣ ጽዋ ነበረ። በፀሐይ ላይ እየፈሰሰ ነበረ። በተለያዩ ቦታ ላይ በሰባት ቦታዎች ላይ የፈሰሰ የቁጣ ጽዋ በሚል የተወሰኑትን ተነጋግረናል። ታዲያ ዛሬ ነው መርከብ ሚዲያ ቆይታችንም ምናልባትም የመጀመሪያው የቁጣን ጽዋ እስካሁን አልተነጋገርንም እና ያ የእግዚአብሔር መልአክ ዮሐንስ በፍጽሞ ደሴት በነበረበት ሰዓት ራአዩን እያየ እንደ ድጄስ እንደ ፊልም ማለት ነው። ያው ፊልም ያልኩት በእኛ ዘመን ቋንቋ ለእኛ በሚገባ መልኩ ለማለት ነው እንጂ ከዛም በላይ እጅግ የረቀቀና ግሩም በሆነ ሚስጥራዊ መንፈስ ቅዱስ መገለጥ ነበረ። ዮሐንስ ያንን ሁሉ ነገር ሲመለከት የነበረውና ዮሐንስ ፍጥሞ ደሴት ላይ እንግዲህ በነበረበት ሰዓት ያያቸው የነበሩ ራእዮች መገለጦች፣ በምልክቶች በምሳሌዎች የተሞሉ የታጀቡ ነበሩ፣ አጠቃላይ ማለት ነው። ራ ከዚያ መካከልም የዮሐንስ ራእይ ምዕራፍ 16 ላይ ያለው የሚነግረንም ይሄ ነው። ሁሉንም በቅደም ተከተል ለማየት እንሞክራለን። የጅማንበር ናቸው አሉ ለምሳሌ በወንዝ ላይ እየፈሰሰውን አይተናል። በፀሐይ ላይ እየፈሰሰውን አይተናል። ሌላም አንድ ተጨማሪ ያየን ይመስለኛል። አሁን የቀረንን ሌሎቹንም አብረን እናጠናቅቃለን። ይህ ዛሬ የምንመለከተው የመጀመሪያው ጽዋ እግዚአብሔር መልአክ ጽዋውን ይዞ ሄዶ መሬት ላይ አፈስሰው ይለናል። መሬት ላይ በሚያፈስበት ሰዓት የተፈጠረ ነገር አለ። የቁጣ ጽዋ ነው። ያን የቁጣ ጽዋ ሲያፈሰው ኮዝ አለ። ይሄ እንደ ኮዝ ነው፣ እንደ መነሻ ነው። ከዛ የተፈጠረ ነገር ደግሞ አለ። ሲያፈሰው ምን ተፈጠረ? ይላል ዮሐንስ ራእዩ ላይ ማለት ነው። ከዛም የአውሬውን ምልክት ያደረጉና ለአውሬው ምስልም የሰገዱ የሚጠዘጥዝ ቁስል ሆነባቸው ይላል። የሚገርም ነው። የአውሬውን ወይም ደግሞ የምልክቱን ያደረጉ ወይም ለአውሬው ምስል የሰገዱ ሰዎች ያ መሬት ላይ የፈሰሰው የቁጣ ጽዋ ሲፈስ፣ ይሄ የመጠዝጠዝ የሚጠዘጥዝ በሽታ ሆነባቸው ይላል። ምን ማለት ነው የሚለውን ነገር ነው ዛሬም አጠር ያለ ነገር የምናደርገው ስለዚህ የመጀመሪያው ብለን የምንነጋገርበት በትርጉም ደረጃ እንግዲህ ያገኘሁት ያነበኩት የተረዳሁት የተማርኩት በምድር ላይ ፈሰሰ የተባለው የቁጣ ጽዋ አንደኛ በምድር የተመሰሉት እስራኤል ዘስጋ ናቸው ይላል። በሶስት አይነት መልኩ የተረጎመው የተተረጎመው የመጀመሪያው ትርጉም ምን ማለት ነው የሚለውን ስንመለከት እስራኤል ዘስጋ በምድር ተመስለዋል ይላል። ምን ለምንድነው እንደዚ የተመሰሉት ሲባል እግዚአብሔር እግዚአብሔር አብ አንድያ ልጁን ወደዚህ ምድር ልኮ እንደምናስታውሰው አባቶቻችን ነቢያት ቀኝ እጅህን ላክልን፣ ክንድህን ላክልን እያሉ ይለምኑ ነበረ። ቀኝ እጅ የተባለው የክርስቶስ ክርስቶስ ነበረ። የእግዚአብሔር አብ ልጁን የባህሪ ልጁን እንዲልክላቸው ሲማጽኑ ነበረ። ታዲያ ይሄ በቀኝ የተመሰለው ክርስቶስ የተባለው ወልድ የተባለው የእግዚአብሔር ልጅ ኢየሱስ ክርስቶስ ወደዚህ ምድር መጣ። ሲመጣ አይሁዶች የተወሰኑት አመኑ። እሱ አምላክነት ማለት ነው። የሐዋርያትን ወገኖች ብናነሳ አብዛኞቹ ከዛ ስለሆኑ ማለት ነው። የያዕቆብ ልጆች የምንላቸው አብዛኞቹ ክርስቶስን በአምላክነቱ አምነውበት የተከተሉት እንዳሉ እናውቃለን። አብዛኞቹ ደግሞ በግማሹ በሚባል ደረጃ ደግሞ እንደዚሁ አምላክን የሰቀሉ ናቸው። በስጋ አንድ ናቸው የአብርሃም ልጆች ነን ብለው የሚያምኑ ናቸው። የአብርሃም ልጆች ሆነው ግን ክርስቶስን የተከተሉ አሉ። የአብርሃም ልጆች ነን ብለው በስጋ የሚሉ ክርስቶስን የሰቀሉ ናቸው። ስለዚህ እነዚህ ክርስቶስን የሰቀሉ የዚህ የቁጣ ጽዋ በእነኚህ በእስራኤል ዘሥጋ ላይ ተደፋ እንደ ቁስል የሚጠጠጥስ ቁስል ሆነባቸው ይላል። ምን ማለት ነው? እስራኤል ዘሥጋዎችን በምድር መስሎ ይገልጣቸዋል። ከዛስ ክርስቶስን በመስቀላቸው ምክንያት እንደምናስታውሰው አሁን የምንጾመው የአብይ ጾም የስቅለት በዓል ማለት ነው። ትንሣኤን በዓል ትንሣኤውን ከማክበራችን በፊት ሕማማቱን እናስባለን። ያን ሁሉ ሕማም ያደረሱበት እስራኤል ዘሥጋ ናቸው። በእሱ አምላክነት አንቀበልም ብለው ክርስቶስን ስቀልልን በርባንን ግን ፍታልን ብለው የተናገሩ ማለት ነው። በሰላሳ ብር የተሸጠው ክርስቶስ፣ በፍርድ አደባባይ የቆመው ክርስቶስ፣ አይሁዶች ተሰብስበው ጲላጦስን ፍርድ እንዲሰጣቸው በጠየቁበት ሰዓት ክርስቶስ በፍርድ አደባባይ ቆሞ ስቀልልን፣ ግደልልን ሲሉት ነበረ። እርሱ ግን እንኳን ለግርፋት እንኳን ለስቅላት አይደለም ለሞት አይደለም ቀርቶ ለግርፋት የሚያበቃ ወንጀል የለበትም ብሎ ሲናገር ነበረ። ጲላጦስም እጅግ በጣም በዘመኑ ቋንቋ እንጠቀመው እንደ ሳንዱች አጣብቀውት መሀል አድርገውት በዚህ በአንድ በኩል የአይሁድ ካህናት ክስ፣ የህዝቡ ክስ በሌላ በኩል የሚስቱና የልጆቹ ወይ ሆይታ ነበረ። ሚስቱ አንድ መልእክት ልካበት ነበረ። ልጆቹ ህልም ራእይ አይተው በአባታቸው ምክንያት የተመለከቱት ነገር ነበር እና በዚህ ንጹህ ሰው ላይ ምንም አይነት ነገር እንዳያደርግ ተናገሪ ብለዋት መስማት የማይችሉ የአካል ጉዳተኛ የነበሩ ያን ራእይ አይተው ለእናታቸው ነገሯት። እሷም ለባሏ ለጲላጦስ ያመልክት ላከች፣ በዚህ ሰው ላይ ምንም ነገር እንዳታደርግ ብላ ማለት ነው። አይሁዱና የአይሁድ ሸንጎ ምክር ቤት ደግሞ ህዝቡ ደግሞ ስቀለው እያሉት ነበረ። ለዛ ነው እንደ ሳንዱች ጣብቀውት የነበረው በመካከል ላይ። ተነስቶም ውሃም አምጡልኝ ብሎ እጁን ታጠበ፣ ከዚህ ሰው ደም ንጹህ ነኝ ብሎ ከዚህ ሰው ደም ንጹህ ነኝ ብሎ እጁን ታጠበ። እናንተ እንደ ህጋችሁ እንደ ስርአታችሁ አድርጋችሁ የፈለጋችሁን አደርጉ ብሎ አሳልፎ ሰጠ ማለት ነው። እነሱም ደሙ በእኛና በልጆቻችን የሆንብን ብለው ክርስቶስን እንደምታስታውሱት፣ ማንም ከልካይ ሳይኖር ማንም ሀይባይ ሳይኖር እንደፈለጋቸው እየደፉና እያዳፉ እየገረፉ ምራቃቸውን እየተፉ ያን ሁሉ መከራ አደረሱበት። መጨረሻ ላይም ለመስቀል ሞት አበቁት። አላነኝ ለመስቀል ሞት ያበቁት አይሁዶች ናቸው፣ እስራኤል ዘሥጋ የሚባሉት። ያ ምድር ላይ የፈሰሰ የተባለው የቁጣ ጽዋ እነሱ ላይ ፈሰሰ ማለት ነው። ምናልባትም በሰባ ዓመተ ምህረት እንደምታስታውሱት እስራኤል እንደ ሀገር ከካርታ ላይ የጠፋችበት ዘመን ማለት ነው። አሁን በለሳ ቁጥቁጣ አሁን ከረንት ላይ የምናየውን የእስራኤልና የሐማስን ሽኩቻ፣ የእስረኛ መለዋወጥ ዘመን ላይ አይደለም ከዛ በፊት የነበረውን ዘመን ነው ትንቢቱ እንደ እንደተፈጸመ ነው እየተነጋገርን ያለ ነው። በዚህ ሂደት ውስጥ ከሰባ ዓመተ ምህረት የሮማው ስርወ መንግስት በነገሰበት ሰዓት በቅኝ ግዛትም የገዛት ስለነበረ እስራኤልንም ክርስቶስ በዚህ ምድር የመመጣበት ሰዓት ማለት ነው በጢጦስ አማካኝነት እስራኤል እንደ ሀገር ፈረሰች። ከዛስ እስከ 1948 ዓመተ ምህረት የተባበሩ መንግስታት ድርጅት ከተመሰረተ ከሶስት አመት በኋላ መንግስት የመሰረተችው አስታውሱ እስከ 1948 ድረስ ይሄ ኢቨን ራሱ መጽሐፍ ቅዱሳዊ ነው በነገራችን ላይ የቅዱሳን ሐዋርያት በደብረ ዘይት ተራራ ላይ ክርስቶስ ከዚህ ፊት ማንስቸዋለሁኝ ቅዱሳን ሐዋርያትን ሰለሞንም ቤተ መቅደስ እያሳዩት በነበረበት ሰዓት እስኪ ተመልክተው አያምርም ወይ ለምን ከባቢሎን ምርኮ ተመልሰው ቤተ መቅደሱ እንደገና ታድሶ አምሮበት ነበር፣ እና ተመልከተው ብለውት መጨረሻ ላይ እሱ ግን ድንጋይ በድንጋይ በዚህ ሳይፈርስ አይቀርም ብሏቸው ነበር፣ እና ከዚህ ሁሉ ይህ እንግዲህ የዓለም መጨረሻ ምልክት እያለ ሲነግራቸው ወደ መጨረሻ አካባቢ ላይ በጣም እንደቀረበ የምታውቁት በደጅ እንደቀረበ የምታውቁት፣ በለስ ባቆጠቆጠ ጊዜ በደጅ እንደቀረቡ ውቁ የዓለም መጨረሻ። የሚገርመው ነገር ቤተ መቅደሱ እንደሚፈርስም ነግሯቸዋል። ቤተ መቅደሱ ሲፈርስ እስራኤልን ማብራት ትፈርሳለች ነው ፈርሳ ግን አትቀድም ነው። መልሳ ግን ታቆጠቁጣለች ነው። እስራኤል ዘስጋ ናቸው። በለስ ታቆጠቁጣለች የተባለችው እስራኤል ዘስጋ የተባሉት የክርስቶስን የባህሪ አምላክነት ያላመኑ ሌላ መሴ የሚጠብቁ ማለት ነው። ክርስቶስን ሰቅለው በርባንን ያስፈቱ የነሱ የዘርዘሮች ማለት ነው። በለስም አቆጥቁጣለች፣ የዓለም መጨረሻም በደጅ ይቀርቧል ማለት ነው። ይሄ አንዱ ምልክትና ዋና የመጨረሻው ምልክት ማለት ነው። ሌላው የተነገረውን ነገርማ ተዘርዝሮ አያልቅም። ማንም እንዳያስታችሁ ተጠንቀቁ። እንደ ሀገርም እንደ ዓለም አቀፍም እንደ አሸር የሚፈላ የፓስተር ማዓት ደብረ ዘይት ተራራ ላይ ለቅዱሳን ሐዋርያት ቁጭ ብሎ የተነገራቸው ነው። አይድነቃችሁ ለማለት ነው። ባጭሩ ይሄ የመጨረሻው ዘመን ነው። ይህ ሁሉ ሃይማኖትን የሚክር ሰው ቢኖር አይድነቃችሁ ይሆን ዘንድ ግድ ነው። ሰማይና ምድር ያልፋል ቃሌ ግን አያልፍም ነው። እኛ ግን የትንብቱ መፈጸሚያ እንዳንሆን ግን ተጠንቀቁ ነው። እሱ ነው መሰረታዊ ነገር ኦርቶዶክስ አይነቶች ወንድሞች፣ የራሳችሁን በእምነት በሃይማኖት በምግባር እናንጽ እንጂ በየበራችሁ በየደጃችሁ ገና ብዙ ነብይ ነኝ ባይ ይመጣል፣ ነው አይደነቃችሁ። ብዙ ግራ የሚጋባ ሰው ካለ ማቴዎስን መጽሐፍ ቅዱስን ገለጥ ገለጥ አድርጎ መመልከት ነው። ማቴዎስ 24ን በተለይ ስናይ ሁላችንም የምናውቀው ስለሆነ ማለት ነው። ባጭሩ እስራኤል እንደ ሀገር በሰባ 70 ዓመተ ምህረት ፈረሰች። እስራኤል ዘስጋ የተባሉት ለአንድ ሺህ ስምንት መቶ ኦልሞስት ለሁለት ሺህ ዓመት በሩት ተንከራተቱ። በመላው ዓለም ተንከራተዋል፣ ተሰደዋል። ኢትዮጵያ ውስጥ እንኳን እኔ የወዲት ጉዲትን ታሪክ ብናንሳ የዛ አካል ናቸው። በነገራችን ላይ በክርስቶስ አምላክነት ያላመኑ ማለት ነው። ሌሎችንም ማንሳት እንችላለን። በአውሮፓ በኤዥያ ማንኛውም ሩቅ ምስራቅ ማንኛውም ዓለም ላይ እስራኤላውያን ተበትለው ነበር። ይሄ ቃል ነው። ይሄ መከራ ደርሶባቸው ነበር። ከሀገራቸው ተፈናቅለው አደለም። ሰው ከሀገሩ ተፈናቅሎ ከቤቱ ተፈናቅሎ ሲሄድ እንኳ ምን አይነት መከራ፣ የሚጠዘጥዝ ቁስል ይለዋል። ይህን ነበረ የመጀመሪያውን ጽዋ በመሬት ላይ አፈሰሰው ይለዋል። ክርስቶስን አሳልፈው ሰቅለው መግደላቸው ይሄ መከራ ደረሰባቸው። ለምን ደሙ በእኛና በልጆቻችን ይሁን ስላሉ። በእርግጥ ይሄ ሌላም ትርጉም አለው። እስራኤላውያን እርስ በርሳቸው ተገዳድለዋል። በነገራችን ላይ አባት ልጅን፣ ልጅ አባቱን ተገዳድለዋል። ለምን ደግሞ በእኛና በልጆቻችን ይሁንብን ብለው በጲላጦስ አደባባይ ለጲላጦስ አሳልፈ ስጠን፣ በቃ እኛ እንገለዋለን፣ ስለ እሱ ደም አንተ አትጨነቅ፣ በእኛና በሌይ ልጆቻችን ይሁንብን ብለው አባቶቻቸው በዛን ሰዓት የነበሩ ጸሐፍት ፈሪሳውያን፣ ሰዱቃውያን ይሄን ስለተናገሩ የነሱ የልጅ ልጆች የተባሉት እስካሁን ድረስ በዓለም ላይ እርግጥ አሁን ላይ ዓለምን እየዘወሩ ያሉበት ሁኔታም አለ ይህም የሆነበት የራሱ ምክንያት አለው። በነገራችን በጣም የሚገርመው ኮ አንዳንዴ መጽሐፍ ቅዱስን ስትመለከቱ እያንዳንዷን ነገር በቅደም ተከተል ነው ቁጭ ያደረጋል። አሁን በአለም ላይ የሚንከራተቱበት ጊዜ አይደለም። ዛር ፓወርፉል የዓለምን ኢኮኖሚ የጨበጡ ናቸው። በዛው ልክ በጣም ጠንካሮች ናቸው። የሚናቁ አይደሉም። በነገራችን የዓለምን ኢኮኖሚ የሚዘውሩ፣ የዓለምን ፖለቲካ የሚዘውሩ፣ የዓለምን የስለላ ተቋማት የሚዘውሩ፣ የዓለምን የወታደራዊ ኃይሎች ሁሉ የሚዘውሩ ናቸው። አጠቃላይ አሁን ላይ የቁጣው ጽዋ በእነሱ ላይ ፈሰሰ። ተንከራተቱ፣ ለሁለት ሺህ ዘመን ያክል ተሰደዱ፣ ተራቡ፣ ታመሙ። ይሄ ሁሉ ይህንን የሚነግረን ነው። ባጭሩ፣ አንደኛው የመጀመሪያው፣ በሁለተኛ ደረጃ ላይ የሚጠጠዝቁ ስለሆነባቸው የሚለው ሐሳዌ መሲ በሚገለጥበት ሰዓት የሐሳዌ መሲን አርማ ወይም ማይክሮቺፕሱን ያስደረጉ ሰዎች በመጨረሻው ዘመን ላይ አሳይመች ሲገለጥ ማይክሮቹብስን ወይም ስድስት ስድሳ ስድስት የሚያደርጉ ሰዎች መጨረሻ ላይ መቅሰፍት ይታዘዘባቸዋል ነው። ዮሐንስ የመጀመሪያውን ጽዋ የእግዚአብሔር መልአክ በመሬት ላይ ሲያፈሰው የአውሬውን ምልክት ያለባቸውና ለምስሉም የሰገዱ የሚጠዘጥዝ ቁስል ስለሆነባቸው ይላል። ስለዚህ ማይክሮቹብስን ማድረግ በራሱ በሽታ ነው ማለት ነው። ምን ማለት ነው? እግዚአብሔርን አምላክ አይደለም ሀሳይ መሲን አምላክ ነው ብለው በማይክሮቹ እሱን ያደርጋሉ ነው። እግዚአብሔርን የካደ መጨረሻው ሞት ነው። ባጭሩ የሚጠዘጥዝ ቁስል በስጋዊም፣ በነብስም፣ በስጋም መከራን የሚያመጣ ነው። ችብሱ በነገራችን ላይ ቴክኖሎጂ ብቻ አይደለም፣ ለመገበያየት ብቻ አይደለም፣ ባይዘጉ ጥቅም ጥቅም ብቻ አይደለም። ከጥቅሙ በተረፈ ሳይድ ኢፌክቱ ምንድን ነው? የሚጠዘጥዝ መርዝና በሽታ ይሆንባቸዋል። እግዚአብሔር ዘንድ የሚታዘዝ መቅሰፍት ነው። ያኔ ሰዎች ይህንን ለቴክኖሎጂ ብለው በቴክኖሎጂ ስም ብለው ለሀሳይ መሲም ሰግደው በምን አለኝበት ወይም በግድለሽነትም አድርገውት ቴክኖሎጂ ነው የምን ችግር አለው ብለው አድርገውትም እንኳ መጨረሻ ላይ ግን ይሄ ማይክሮችፕስ ምናው ባላደረኩት ኖሮ ምናው በቀረብኝ ኖሮ እስከሚሉ ድረስ የሚጠዘጥዝ መቅሰፍት እንቅልፍ የማያስተኛ የማያስቆም፣ የማያስተኛ በሽታ ይላክባቸዋል። መቅሰፍት ማለት ነው። እኛ እንደርስበታለ ላይ እሱን እግዚአብሔር ነው የሚያውቀው። አሁን ጅማሮች አሉ። ወደዛ ነው እየሄዱ ያሉት ነገሮች ሁሉ ወደ ፍጻሜያቸው ናቸው ነው። በሶስተኛ ደረጃ ላይ ምን ማለት ነው የሚለውን በምድር ላይ የፈሰሰውን ጽዋ፣ የቁጣ ጽዋ የሰው ልጆች የመጨረሻው ዘመን ላይ እግዚአብሔርን መንገድ ትተው እምነት ሃይማኖትን ፈቀቅ አድርገው ትተው በዓለማዊነት በዘመናዊነት ስም የሚገቡበት ቀውስ አለ ነው ባጭሩ። ያ ቀውስ በፖለቲካው፣ በኢኮኖሚው፣ በማህበራዊ ዘርፍ ላይ የሚመጡ ኪዎሶች አሉ። በእነኚህ ኪዎሶች ምስቅልቅሎች ምክንያት የሰው ልጆች ሰላም ያጣሉ። ያ የሚጠዘጥዝ ቁስል ነው ይለዋል። ዛሬ ከእናንተ በላይ ለዚህ ማረጋገጫ የለም። እንደ ሀገርም እንደ ዓለም አቀፍም የምናያቸው ቀውሶች አሉ። የምናያቸው ጦርነቶች፣ በሽታዎች፣ ዘረኝነት ዘረኝነት ሁሉም በየልቡ የሚጠዘጥዘው መርዝ ነው። በነገራችን ላይ የሃይማኖት መከፋፈል፣ ከእምነት ይልቅ ዘርን ማስበለጥ ምናየው ነው። ዛሬ የእምነት መከፋፈል፣ የፖለቲካ መከፋፈል፣ የፖለቲካ የኑሮ ውድነት የምታዩት ነው። ይሄ ቃል ነው። በነገራችን ላይ እንደ ሀገርም እንዳለም አቀፍ የምናያቸው ሁሉ ይሄ በሽታና መቅሰፍት በህዝብ ላይ ይወርዳል ማለት ነው። ይሄ ጽዋ ይሄን ሁሉ መዘዝ ነው ይዞ የመጣው ማለት ነው። ዛሬ በኑሮ ውድነት፣ በበሽታ፣ በሰላም ማጣት በብዙ ነገሮች እንደ ዓለምም እንደ ሀገርም፣ ዓለም ሲባል ኢትዮጵያም አንዷ የዓለም አካል ስለሆነች እኛም የዛ አንዱ አካል ነው። የእግዚአብሔር ቃል ምን ያክል እንደተፈጸመ ምናልባት እኛ እጆቻችንን ፖለቲከኞች ላይ ወይም ደግሞ የሆኑ መሪዎች ላይ ልንጠቁም እንችላለን። ምናልባት እነሱ ትንቢቱን እያስፈጸሙ ነው ብለን ብንናገር ከዛ ያለፈ ሌላ ትርጉም ሊኖሯቸው ይችላል። ቃል ስለሆነ ማለት ነው። ግን ደግሞ ይህም ማስተካከል አይቻልም ወይ ሲባል ማስተካከል የሚቻልበት አጋጣሚ ያለ፣ የሚቻለው ግን ምንድን ሲሆን ነው ትክክለኛው መንገድ፣ የሰው ልጆች ወደ እምነታቸው፣ ወደ ሃይማኖታቸው ሲመለሱ፣ ወደ እግዚአብሔር ሲመለሱ ብቻ ነው የሚስተካከለው። በሌላ በምንም አይነት መልኩ የሚስተካከልበት መንገድ አይኖርም ነው። ስለዚህ ይሄ ጽዋ እንደ አይነት መልኩ የመጀመሪያው በእስራኤል ዝስጋ ላይ ሁለተኛ፣ የሀሳይ መሲን ምልክት ያደረጉና ለምስሉ በሰገዱት ሰዎች ላይ እንደዚሁም ደግሞ በፖለቲካ፣ በኢኮኖሚ፣ በማህበራዊ ቀውስ የሰው ልጆች የሚጠዘጥዝ በሽታ ይመጠባቸዋል። ስንቱ ነው ዛሬ ለኑሮ የሚያሰላስለው አእምሮ ብቻውን እያወራ የሚሄደው ተኝቶ የሚያሰላስ- እንቅልፍ የማወስደው ስንት ነው? በየቤቱ ቤት ይቁጠረው። ለምን ያ የቁጣ ጽዋ ምድር ላይ ፈሰሰ ይለናልና ስለዚህ ይሄንን በዚህ ደረጃ ነው መገንዘብ እና መረዳት ያለብን፣ የሚለውን ኮንሰብት ወይም ሀሳብ እንድንይ ስለፈለኩ ነው ይሄን ሬ ያላችሁ የመጣሁት። በቀጣይ እንደዚሁ እያነሳን ሌሎች ሀሳቦችን እንነጋገራለን። ለዛሬው እንግዲህ ይሄ የነበረን ቆይታ ይህን ይመስላል። በድጋሚ በሌላ ሀሳብ በሌላ ርዕሰ ጉዳይ ተመልሰን እስከምንገናኝ መልካም ቆይታ እንዲሆንላችሁ እመኛለሁ።